ሰላም እንዴት ዋላችሁ? እንዴት አመሻችሁ? እንዴት አዳራችሁ? ሰላም ናችሁ ወይ? መቅደስ ነኝ። እንግዲህ ዛሬ ደግሞ እንደተለመደው በተለያዩ መረጃዎች ነው ዛሬ የመጣሁት፣ ፈገግ የሚያሰኙም የሚያሳዝኑም አሉ ማለት ነው። እና እንግዲህ ይህንን ቪዲዮ ስጀምሩ ላይክ ሼር፣ እንዲሁም ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ይህንን ቪዲዮ ጀምሩ ማለት ነው። እና እስከ መጨረሻ አብራችሁን ትቆዩ ዘንድ በትህትና ጠይቃለሁ ማለት ነው። እንዴት ናችሁ? ደህና ናቸው ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ በመጀመሪያ ፈገግ ወደሚያስ ብሎ መረጃ ሄዳለሁ ማለት ነው። እንግዲህ እንደሚታወቀው ፀሐዩ መንግስታችን አዲስ አበባን ፀሐይ አድርጓታል ማለት ነው። እንግዲህ እንደሚታወቀው አገር ማለት ሰውን እያፈረሰ አትክልት የሚሰራ ኮሊደር ልማት እያለ መዝናኛ የሚሰራ መንግስት ነው ያለን፣ እንደምታውቁት ማለት ነው። እና እንግዲህ መብራት አንዳንድ ቦታ አዲስ አበባ ላይ እንኳን ሆኖ የተለያየ አካባቢዎች በሶስት ቀን አንዴ በአራት ቀን አንዴ መጥቶ ቴሌቪዥን እያቃጠለ ስልክ እያቃጠለ ልምድርግም እያለ ያለበት ሰፈር አለ ማለት ነው። ግን አዲስ አበባ መንገዷ ግን በቃ አውሮፓ ነው እኮ የሚመስለው እንድስታዩት እንደዚህ በምሽት አብሶ ውሃ ብትሉ በቃ ውሃ በሳምንት አንዴ በወራ እንደሚመጣበት ሰፈር አለ ማለት ነው፣ አዲስ አበባ ላይ እና ግን ፏፏቴ ምናምን በቃ እንደምታዩት በየቦታው ውሃ አለ አዲስ አበባ ማለት ነው። እና አሁን እንግዲህ ወቅቱ ክረምት እንደመሆኑ መጠን ደግሞ እንግዲህ የተሰሩት ፖሎች፣ እነኛ አንጸባራቂ ፖሎች ከምድር ከመሬት ተነስተው ወደ ምድር እየወደቁ ነው ማለት ነው እና እንዳለ እየወደቁ ነው ማለት ነው። በቃ ዝናቡ ወደዚህና ወደዚህ ሲያደርጋቸው እየወደቁ እየፈረሱ ነው ማለት ነው። እና እንግዲህ ያንን ፖል ሳሮቹ ለራሱ መንገድ በዛ ያለፈ ለራሱ ስንት ሺ ብር ቅጣት አለው ፖሉን የነካ በቃ ስንት ቅጣት አለው። እና እንግዲህ ዝናቡ ደግሞ እያፈራረሳቸው እየወደቁ ነው ማለት ነው። እና ለዚህ ደግሞ እንግዲህ መፍትሄ ቢደረግበት እንግዲህ በእውነት ሀገራችን ብትለማ ሀገራችን ብታንጸባርቅ ማንም የሚጠላ የለም። ግን የሰውን ልጅ እያፈረሱ አይደለም ሀገር የሚሰራው። የትም ሀገር የትም ሀገር ሀገራቸውን ሲያሳድጉ ሀገራቸውን ሲያለሙ ቢያንስ እዛ የነበሩትን ሰዎች ምትክ ቦታ ሰጥተው ቤት ሰጥተው ነው እንጂ ላያቸው ላይ እየተፈረሰ ላያቸው ላይ በግሪደር እየፈረሰ አይደለም ማለት ነው እና እንግዲህ አንድ ቀን መቼም ለሀገር ጠቃሚ ሰው እስከሚመጣ ድረስ ያው እንግዲህ በጸሎት ሁላችን መትጋት ነው ያለብን፣ ማለት ነው። እንግዲህ የመጀመሪያው መረጃ ይህንን ይመስላል። ሁለተኛው መረጃ ደግሞ ወንድማችን ሄኖክ ድንቁ ታውቁታላችሁ፣ አርቲስት ሄኖክ ድንቁ ማለት ነው። በዚህ ሳምንት የሆነ የሚሰራው ፊልም ነበር እና መገናኛ አካባቢ የሆነ መኪና አደጋ ደርሶበት ከባድ ጉዳት ደርሶበት እንዳርሶበት አል ማለት ነው። እንግዲህ እግዚአብሔር ምሕረቱን ይላክለት። እግሩን ተሰብሮ ያሳዝናልና ና በኪዳነ ምሕረት ዕለት ነው እንግዲህ መብርሃን ወላዲታ አምላክ በለተቀኖ አተረፈችኝ ብሎ ፌስቡክ ገጹ ላይ ፖስቷል ማለት ነው። እንግዲህ ጨርሳ ትማርህ ወላዲታ አምላክ ብለናልኛም እና አንዳንዴ እንደዚህ አደጋ በሀገራችን ላይ በእውነት የመኪና አደጋ በጣም በየቀኑ በየቀኑ በየጊዜው በቃ ማለት በየቀኑ በቀን እንኳን አራት አምስት ነው፣ እንደዚህ መኪና አደጋ የሚደርስና እንግዲህ አሽከርካሪዎችም ይ እንዲ ያስተዋላችሁ እግረኞችም ራሳችሁን እየጠበቃችሁ አሁን ደግሞ ክረምት ነው ያው እንደሚታወቀው። ስለዚህ ራሳችሁን ጠብቁ፣ እግዚአብሔር ይማረህ እንላለን ማለት ነው። ሌላ ደግሞ ዛሬ በጣም ለየት ለየት ያሉ መረጃዎች ነው ያመጣሁላችሁ በእውነት አንዳንድ ሴሌብሬቲዎች አርቲስቶች ማለት ነው አንዳንድ አርቲስቶች ክርስቲያኖች ማለት ነው ወደ ቤተ ክርስቲያን ሲቀርቡ ደስ ይላል። እና የአሁን የግብፅ ክርስቲያኖች ማለት ነው የግብፅ ክርስቲያኖች ፊልም እንዴት የተለያየነት ፊልም የተለያየ መንፈሳዊ ፊልም ሲሰሩ እንዴት እንዴት ደስ እንደሚል የግብጽ ክርስቲያኖች የሚሰሩትን ፊልም እታያላቸው እና ያው ፊልም ሲሰራ መንፈሳዊ ፊልም ሲሰራ ያው የግድ በደንብ ስለ ስለ የሚሰሩት ቅዱስ ፊልም በደንብ ማን በደንብ ማወቅ እያስፈልጋል ማለት ነው እና በእውነት ግብጻውያን የሚሰሩት ፊልም ዘትማቅም በጣም እንዴት ደስ እንደሚል ታውቃላችሁ። ና እና እህታችን ማክዳ አፈወርቅ ታውቋታላችሁ። በጣም ደስ የምትል እህታችን ያው አርቲስት ናት፣ ግን በቅዱስ ሥላሴ መንፈሳዊ ዩኒቨርሲቲ በ በ በ በመንፈሳዊ ዩኒቨርሲቲ በዲግሪ ተመርቃለች ማለት ነው። እና በጣም ነው ደስ እያለኝ፣ የእውነት ደስ ትላለች እሷ ራሷ። እና እንደዚህ ወደ ቤተ ክርስቲያን ሲቀርቡ አርቲስቶች ደስ ይላል። ያው በእውነት ይሰራሉ። አሁን አሁን ወደ ቤተ ክርስቲያን እየቀረቡ ለቤተ ክርስቲያን እርዳታ ሲኖር ለራሱ በጣም ያሰባስባሉ። አሁን ባለፈው ለራሱ ለ የእመቤታችን ግማደ መስቀሉ ያለበት ግሸን ደብረ ከርቤ፣ ለዛ ለራሱ ብዙ አርቲስቶች እነ ይገረም፣ እነ ትግስት ብዙዎቹ ሂደው ሲያሰባስቡ ነበረ ማለት ነው። ብዙዎቹ አንዳንዶቹ ረሳዎቹ እና እንደዚህ ወደ ቤተክርስቲያን ሲቀርቡ በእውነት በጣም ነው ደስ የሚለው ማለት ነው እና እንግዲህ ሁላችሁም ወደቤት ወደ ቤት እየሰብሰባቸው እንላለንና እንደዚህ በመንፈሳዊ ኮሌጅ ተመራው ተመራ ተመርቃለች ማለት ነው እግዚአብሔር አምላክ በቤቱ ያጽናሽ እንላለን ማለት ነው ሌላ ደግሞ እንግዲህ አይታችኋል ትናንት ማለት ነው እህታችን ዴዚ ቢራቢሮ ኢትዮጵያ የምትለው ልጅ ማለት ነው። ታስታውሷት አላችሁ አደል? እሷ እሷን ታስታውሷት አላችሁ። እና አንድ አሞራው የሚባል ልጅ ደግሞ ወደድኩኝ እብላ ያው በፌስ በ በቲክቶክ መነጋገሪያ ሆና ነበር፣ ባለፈው ማለት ነው። ግን አንዳንዴ ማለት ነው አንዳንዴ አንዳንዴ እንግዲህ ጓደኛ የፍቅር ጓደኛ ስንመርጥ እውነት ማስተዋል አለብን። እንግዲህ እሷ ልጅም ስለሆነች ያው በአባቷ በኩል ኢትዮጵያዊ በእናቷ ኢትዮጵያዊ ናት፣ በአባቷ ደግሞ የውጭ ሀገር ዜጋ ናት ማለት ነው እና እንደዛም ስለሆነ ሊሆን ሊችላል ግን ግን ደግሞ በብዛት ማለት በጣም ከባድ ነው። እናቷን ከፍ ዝቅ አድርጎ እንግዲህ አደባባይ ላይ የተሳደበ ልጅ ነው፣ እናቷን የተሳደበ ልጅ ነው። ግን እሱም እናት አለው። ልጇን ፈልጎ እናትን መጥላት ግን ተገቢ ነው ብዬ አላምንም ማለት ነው እና እናቲቱ በጣም ተሰቃይቼ በጣም ተቸግሬ ነው ልጅን ያሳደኳት እና እኔ እሱ ልጄን ሊያስተዳድራት አይችልም፣ እኔ ልጄን ለሱ አልሰጥም ብላ የኒማኛ የሚባለው ወላሂ አይደለ ቲክቶከሩ። እና እዛ ላይ የሱ ላይ ገብታ ነበር እንደዚህ ብላ አስተዋራ፣ የሰማዋት ማለት ነው። እና እናቴ ልጅቱ እውነት አታፍቅሩ፣ ፍቅር ግን የእውነት በስመ አብ ሴት ልጅ ካፈቀረች ዋው! በስመ አብ ይገርማል ማለት እንደዚህ እና ለሱ ብላ እንግዲህ ልጁን በአካላት አውቀው እንደዚህ በሶሻል ሚዲያ ነው የምታውቀው። ግን ለሱ ብላ እናቴ ውሸቷን ነው እናቴ ውሸታምናት። እንግዲህ እናቲቱ በብዙ ነገር ልጇን ከእሱ ጋር እንዲሆን አልፈለገችም። አንደኛ ገና ልጅ ነው እሱም እሷም ገና። አሁን ሀያ አመቷ ነው ገና። እንግዲህ ባለፈው ስትናገር እናቷ ገና ሀያ አመቷ ናት ማለቴ፣ ልጅቷ ገና ሀያ አመቷ ነው ገና ትንሽ ናት። ለራሱ ፊቷ ለራሱ ሲታይ ገና ትንሽ ልጅ ናት። እና እኔ የራሴን በራሴ መወሰን ይችላለሁ። ማንም ምንም አያገባውም። ስለዚህ እኔ ልጁን እፈልገዋለሁ፣ ልጁን እወደዋለሁ። በዘረኝነት ምክንያት ይሁን ብቻ ልጁ ትግራይ የትግራይ ልጅ ነው። እናትየዋ ኦሮሞ ትሁን አማራ ትሁን አላቅም። ብቻ ግን እዛ ፌስቡክ ላይ ማለት ቲክቶክ ላይ እንደዛም ሲወራ ነበረ። በዚህም ነው ያልፈለገችው ምናምን ሲሉ ነበረ ማለት ነው። ግን ያ ማለቴ እናቷን መሳደብ አልነበረበትም። ልጅቷን ፈልጎ እናቷን እንደዚህ ከፍ ዝቅ አድርጎ መሳደብ በእውነት አግባብ አይደለም። ልጅቷ እናቲቱ ደግሞ መብቷ ነው ልጇ ናት ልጇ ናት። በአግባብ ባለው መልኩ ቢጠይቅ በስነ ስርዓት ያው ምንም እሺ ልትል ነበረ ማለት ነው። እናቲቱ ግን አሁን እናቲቱ ሳትፈልግ እሷ ብቻ ስለወደደችው በእውነት ኢትዮጵያ ነበረች ልጅቷ። ከዛ ወደ እኔ ልጁ የት እንዳላላቅም አውስትራሊያዊውን እንግሊዝ ይሁን ብቻ የት እንደሆነ አላቅም። ትናንት በቃ ሄደች ማለት ነው ልጅቷ ሄደች ተገናኙ ማለት ነው። እንግዲህ አስቡ የእውነት እንግዲህ እናቷ እንደዛ እየተሳደበ ዱርዬ የሆነ ልጅ ሄዳ አገኘችው ማለት ነው። ትናንት አለምሽ፣ አለምሽ ዛሬ ነው፣ ዛሬ እያሉ እየጨፈሩ ነበር ቲክቶክ ላይ ማለት ነው። እና በእውነት በጣም ገረመኝ፣ በጣም ግን እናቷን እንደዚህ አድርጎ መሄዷ እናቷን ምንም ቢሆን እናቷ ታዝንባታለች ምንም ቢሆን እናት ናት ምንም ቢሆን እናቷን ቢያንስ እንኳን ትንሽ እንኳን መስማት ነበረባት ልጁን ብትወደው ምን ብትለው እናቷን ይቅርታ መጠየቅ ነበረበት ልጁ እናት አለው እሱ ግን እሱ ላይ እንዳይደረግበት የሚፈልገውን የሰው ላይ ማድረግ የለበትም እናት ናት እናት መከበር አለባት እናት ብዙ ነገር ሆና ነው ይች ልጅ ያሳደገቻት ስለዚህ ለማትፈልገው ሰው ደግሞ አልድርም ማለት መብቷ ነው። ግን ደግሞ ልጅቷም አልሰማቻትም። ልጅቷም እናቷን ሶሻል ሚዲያ ላይ ከፍ ዝቅ አድርጋን የተናገረች የእውነት እና ልጅቱ ለራሱና ያሳዘነች፣ እናቲቱ የእውነት በጣም ነው ያሳዘነች። ምንም ቢሆን ምንም ብትበድላት ምንም ብትላት እናቷ ናት እንትና እንኳን ጂጂ ምትባለ ማለት ነው ጂጂ ያም ትባለ እንኳን ሳትቀር እናቲቱን መደገፍ አለብን ምናምን እያለች፣ አሁን እንደዚች አይነት እናት እውነት ምንም ምንም አይገባትም። የእውነት እንደ አይነት እናት ማለት ነው እንግዲህ ሳምሬን እንዴት እንዴት እንደምታደርጋት በስመ አብ ል እውነት ልጇ ናት ብዬ እጠራጠራለሁ አንዳንድ ጊዜ እና እንዲህ አይነት እናት የእውነት እንዲያው እኔ እንጃ ያው እናት ብዙ አይነት እናት አለ አለች። ስንት መከራ ይታ ልጇን የምታሳድግ እንጨት ሽጣ ቆሎ ሽጣ ስንት ነገር ሆና ራሷን አበሳቅላ ልጇን የምታሳድግ በጣም ብዙ እናት እናቶች አሉ። እንደዛቸው አይነት እናት ግን የእውነት እኔ ልጅቷ በጣም ጎበዝናት ብዬ ነው የማስበው ሳምሬ ማለት ነው እንደዛ እንደዛ እየሆነች እንደዛ እየተሳደበች ባለቤቷን እየሰደበችባት በቃ በእውነት እንዴት እንዴት እንደምታደርጋት በስማ እና እንደዚህ አይነት እናት አለ ግን ደግሞ የችኛዋ ግን ምስኪን እናት እውነት ስትናገር ለራሱ እዛ ገስተ ላይ ተቀምጣ ስትናገር ለራሱ እያለቀሰች እንዴት እንዳሳዘነች የእውነት ግን የችኛዋ እንግዲህ ልቧ ቆሟል በቃ ያው እንግዲህ የወደደና ያበደ ነው የሚባለው፣ እና እንደዛው ስለሆነባት ነው መሰለኝ፣ ምንም ልትሰማት አልቻለችም። እንግዲህ የራስሽ ጉዳይ ብላ እንግዲህ ልጁ ጋራ አሁን አሸሸገዳም እያለች ነው ማለት ነው። ዴዚ እኔ ደስ ትለኛለች፣ በነገራችን ላይ ድም የሆነ በቃ አማረኛ ስትናገር ምናምን እያላት ጥረት እና እሱን ማለት ነው አንዳንዶቹ እሱ ልጅቷን አይፈልጋትም ዝም ብሎ ነው፣ እሷ ታዋቂ ስለሆነ ሊጠቀምባት ነው ሁላ ያሉ ሰዎች አሉ ማለት ነው። እና አይታወቅም እንግዲህ የልቡን እግዚአብሔር ነው የሚያውቀው። ግን ደግሞ ሁለታቸውም አሁን ለትዳር የደረሱ አይደሉም፣ ገና ትንንሾች ናቸው ሁለታቸውም ቢሆኑ ማለት ነው እና እንግዲህ ተጠቅሞባት ከዛም በኋላ ሊተዋት ነው የሚሉ ብዙዎቹ እንደዛ ያሉ ያው ብዙ ይወራል ማለት ነው። ስለ ልጁ በምን ሊያስተዳድራት ነው ምናምን በጣም ብዙ ነገር ነው የሚወራው ማለት ነው። እንግዲህ እናቲቱ እንግዲህ ያዞች፣ እንግዲህ እግዚአብሔር እንትን ይበልሽ ያግዝሽ። የእውነት ከባድ ነው። አንዳንድ ልጅ የእውነት አንዳንድ ልጅ እንደዚህ ወላጅ የሚያሳዝን ልጅ አለ ብዙ ስንት እንዴት እንዳሳደጉን እንዳሳደጉን ወላጆቻችን ያው ሁላችን የምናውቀው ነው ማለት ነው። ግን ያው እንግዲህ እሷ አንደኛ አንድም ነጭ ያው ውጭ ሀገርም ስላደገች ሊሆን ይችላል አላውቅም። እና የውጭ ሀገር ልጆች በጣም ከባድ ነው አስተዳደጋቸው የእውነት እንደ አውሮፓ፣ አሜሪካ ምናምን ልጅ ማሳደግ ወይ በጣም ከባድ ነው ማለት እንደ ልጆቻችሁን እንደ ነካ እንኳን ማድረግ አይቻልም የእውነት? ልጅን ማሳደግ ኢትዮጵያ ነው በእውነት እና በጣም ከባድ ነው። ልጆቻችሁን እንደ ሞግዚት ሆናችሁ ነው የምታሳድጉ። በቃ እንደዚህ ነካ ማድረግ አይቻልም። እንዲህ በስተት እንኳን ጫፋቸውን ብትነኩ ይደውላሉ ይደጉላሉ ፖሊስ ነው የሚመጣውና ያስቀኛል። ግን አንዳንዴ ማለት ነው እንደዚህ ስሰማ፣ በወሬ ስሰማ፣ እናንተ ስንት ተቸግራችሁ ስንት ሆናችሁ የወለዳችሁን ልጁ ልጅ በስማ በጣም ከባድ ነው እና እንግዲህ አሜሪካ ምናምን ያላችሁ ተባረከ። ልጅ ካልሆነ በጣም ይከብዳልና፣ ብቻ እንግዲህ ዴዚ እና አሞራው ያው እንግዲህ ትናንት እየጨፈሩ ነበረ በሰርግ፣ አዚ ማለት ያው ሰርግ በሉት እና ብቻ ደስ ይላል፣ እንኳን ተገናኙ። ግን ደግሞ ያው እናቷን ይቅርታ መጠየቅ ነበረበት እና ይህንን ይመስላል የዛሬ መረጃዬ፣ ማለት ነው። በሌላ ጊዜ ደግሞ እስከምንገናኝ መልካም ምሽት፣ መልካም ቆይታ ይሆንላችሁ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው፣ ቤተሰቦቼ እና ሼር አድርጉልኝ። ስለነበረ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሰላም አምሹ። ባይ ባይ።